ሰላም እንደምናላችሁ የተወደዳችሁ ተመልካቾች፣ ሀዲያ ቴሌቪዥን የዕለቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በትምህርት ዘርፉ የሚስተዋሉ ክፍተቶችን ለመሙላት ሁሉም ድርሻውን ሊወጣ እንደሚገባ ተጠቆመ። የጤና ባለሙያዎች የሚያነሷቸውን ጥያቄዎች መንግስት ደረጃ በደረጃ እንደሚፈታ የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ዲላሞ ቶሬ ተናገሩ። ሀገራዊ ምክክሩ ብሔራዊ መግባባትን ለመፍጠርና የተሻለች ኢትዮጵያን ለትውልድ ለማስተላለፍ የላቀ ድርሻ እንዳለው የኢትዮጵያ ሀገራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ከውጭ የእስራኤል ጦር በሰሜን ጋዛ የመጨረሻ ሆስፒታል አገልግሎት እንዲያቋርጥ አደረገ። ለዝርዝር ወደ ተመረጡ ዜናዎች እናልፋለን። ከዜናዎቹ ጋር ቤተልሔም ደመቀ ነኝ። በትምህርቱ ዘርፍ የሚስተዋሉ ክፍተቶችን ለመሙላት ሁሉም ድርሻውን ሊወጣ እንደሚገባ ተጠቆመ። ለዝርዝሩ ምንትዋ በኢኮኖሚያዊ ይሁን በቴክኖሎጂ አደጉ የሚባሉ ሀገራት ላሉበት ደረጃ መሰረቱ ትምህርት እንደሆነ የማይካድ ሀቅ ነው። ሀዲያ ቲቪ በሀዲያ ዞን ሌሞ ወረዳ በሚገኘው ሽርሞ መጀመሪያ ደረጃ ትምህርት ቤት ቅኝት ባደረገበት ወቅት ያነጋግራቸው የስድስተኛና የስምንተኛ ክፍል ተፈታኝ ተማሪዎች ለሀገር አቀፍ ፈተና አስፈላጊውን ቅድመ ዝግጅት እያደረጉ መሆናቸውን ተናግረዋል። ተማሪዎቹ አክለውም በትምህርት ቤቱ መምህራን አጋዥነት ይሁን በግል የተለያዩ የተለያዩ የቅድመ ዝግጅት ተግባራት እያከናወኑ መሆኑን ጠቅሰው ይሁንና አንዳንድ የአቅርቦት ውስንነቶች መኖራቸውን አንስተዋል። በትምህርት ቤቱ ያነጋገርናቸው መምህራን እንደገለጹት የዘንድሮውን ትምህርት በተሟላ መልኩ እየሰጡ እንደሚገኙ አንስተው ለስድስተኛና ስምንተኛ ክፍል ብሔራዊ ፈተና የማጠናከሪያ ትምህርት በመስጠት ተማሪዎቹን እያዘጋጁ እንደሚገኙ ገልጸዋል። በአሁኑ ወቅት የተማሪዎች የትምህርት ፍላጎት እየቀነሰ በመምጣቱ ሁሉም በተማሪዎች ስነ ልቦና ላይ መስራት እንዳለበትም አሳስበዋል። የሽርሞ የመጀመሪያ ደረጃ ትምህርት ቤት ርዕሰ መምህር አቶ ደረጀ መንዶ በበኩላቸው ትምህርት ቤቱ በተማሪዎች ውጤት ላይ ትኩረት በማድረግ እየሰራ መሆኑን ጠቅሰው ለፈተናው በርካታ ቁጥር ያላቸው ተማሪዎችን ዝግጁ ማድረግ መቻሉን ገልጸዋል። የትምህርት ጥራት ለማስጠበቅ ከዚህ ቀደም ከነበረው በተሻለ መልኩ እንቅስቃሴ እየተደረገ መሆኑን ያስታወሱት ርዕሰ መምህር ደረጀ ከተማሪዎች የተነሱ ጥያቄዎችን ለመመለስ ከትምህርት ጽሕፈት ቤት ጋር በጋራ እንደሚሰራ ተናግረው ተማሪዎች ከትምህርታቸው ወደ ኋላ እንዳይቀሩ ወላጆች ድርሻቸውን መወጣት እንደሚገባቸው መልእክት አስተላልፈዋል። የሌሞ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ብርሃኑ አበበ በወረዳው ያሉ ሁሉም ትምህርት ቤቶች በሰኔ ወር ለሚሰጠው የስድስተኛና የስምንተኛ ክፍል ሀገር አቀፍ ፈተና ተማሪዎችን ዝግጁ እያደረጉ እንደሚገኙ ገልጸዋል። እንደ ባልደረባችን ሉጂ ና ዮሀንስ ዘገባ የተማሪዎችን ውጤት በተመለከተ በወረዳው ከሚገኙ መምህራን፣ ርዕሰ መምህራንና ሱፐርቫይዘሮች ጋር ውይይት መደረጉን ጠቅሰው የተማሪዎች መማሪያ መጻሕፍት በበቂ ሁኔታ ተደራሽ ለማድረግ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር እንደሚሰራም አብራርተዋል። የጤና ባለሙያዎች የሚያነሷቸውን ጥያቄዎች መንግስት ደረጃ በደረጃ እንደሚፈታ የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ዲላሞ ቶሬ ተናገሩ። የጤናው ዘርፍ የአርበኝነት ለሀገር እድገት በሚል መሪ ሀሳብ የተዘጋጀ ክልል አቀፍ የጤና ባለሙያዎች መድረክ በሆሳና ከተማ ተካሂዷል። ለምለም ዩኤል ተጨማሪ አላት። ሰሞኑን በተለያዩ የመዋቅር ደረጃዎች ከተለያዩ ማህበራዊ መሰረቶች ጋር በሀገራዊ ጉዳዮች ላይ ውይይት ሲደረግ መቆየቱ ይታወቃል። በዛሬው ዕለትም ከማዕከላዊ ኢትዮጵያ ክልል ከተለያዩ መዋቅሮች ከተወጣጡ የጤና ባለሙያዎች ጋር የምክክር መድረክ በሆሳዕና ከተማ ተካሂዷል። በምክክር መድረኩ ባለፉት ዓመታት በጤና ዘርፍ የተመዘገቡ ውጤቶችን፣ የነበሩ ተግዳሮቶችንና በቀጣይ ትኩረት የሚደረግባቸውን ሀሳቦች የያዘ ጽሑፍ ለውይይት ቀርቧል። ከመኖሪያ ቤት፣ ነጻ ህክምና አገልግሎት፣ ጤና ኢንሹራንስ፣ የደሞዝ ክፍያ ና ጥቅማጥቅም ሞችን ጨምሮ ሌሎች ምቹ ሁኔታዎች ለጤና ባለሙያዎች እንዲፈጠርላቸው የውይይቱ ተሳታፊዎች ጠይቀዋል። የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ዲላሙ ቱሬ የጤና ባለሙያዎች ከሚሰጡት መስዋዕትነት ከተሟላ ተግባር አንጻር እውቅና ሊሰጣቸው እንደሚገባ አንስተዋል። እውቅናም የተባለው ትክክል ነው። ወደፊት የጤና ጉባኤዎች ሲኖሩ በጤና ዘርፍ ትናንት በትምህርት ላይ ማስቀምጠናል። ገንዘብ ብቻ አለ። ይሄ ሴክተር ሞሮፍ ከገንዘብም በላይ ሞራል ሴንስ ኦፍ ኮንፊደንስ ይፈልጋል፣ ሰዎች ማለት ነው። ለለፉበት ለደከሙበት እውቅና ያስፈልጋል። ስለዚህ ያነሳችሁት ሚዛናዊ በሆነ መልኩ እውቅና ይሰጥን የተባለው ይህን ነው። አርበኝነት አንዱ እውቅና መለኪያ ነው። አንተ እኮ አርበኛ ነህ ከተባለ እኮ በአንድ ሀገሮች፣ ከፓትሪዝም በላይ አርበኝነት የለም። እሱን በዛ ደረጃ በደንብ ብንወስዶ የምል ነገር ነው ያለኝ። ና መግቢያ ላይ እችን ወስጄ ቅድም ናይጄሪያዊ የጤና ተግባር ከምንም በላይ በህልውና በመመራት የሚተገበር ተግባር ነው ያሉት ዶክተር ድላሞ በፖሊሲ የሚፈቱ ጥያቄዎችን በፖሊሲ እንዲፈቱና በክልል ደረጃ የሚፈቱትን ደግሞ በክልል ደረጃ እንደሚፈታ አመላክተዋል። የዲዩቲ ጉዳዮች በእኛ የሚሸፈኑ ናቸው። ትክክል ነው። ደሞዝ መዘገየት ስኬሉን ናሽናል ፍሬምወርኩ በወቅቱ መክፈል አለመክፈል የኛ ነው። የእኛ በሽታ ነው። እኔም እናንተ ቦታ ሆኜ ሰው ሰርቶ ለፍቶ ኢቨን ትንሽም ሆኖ ያ በጊዜ ሳይደርስ ስለዚህ ፔኑ ቅድም ስታጨባጨቡ ለእኔ ይገባኛል። ፔን እንደሆነ ፔኑን ያስጨበጨበው ፔኑ። ስለዚህ ከዚህ አንጻር የስራ ጫና በጣም እንረዳለን። ቶፓፕ የተባለ ጉዳዮች ሁሉ እኛ እንደ ክልል እንወስዳል። ተባ በዘርፉ ያሉትን ችግሮች መንግስት በግልጽ እንደሚረዳም በመግለጽ ሰላማዊ ጥያቄዎችን ሰላማዊ በሆነ መንገድ የሚያቀርብ ልምድ ሊጠናከር ይገባል ብለዋል። ከመኖሪያ ጋር በተያያዘ የዜግነት መብት በመሆኑ ችግሮችን በመለየት ምላሽ እንዲያገኙ ይሰራልም ብለዋል። የራሱን ክሬቲቪቲ፣ የራሱን ዊዝደም ወስጥቦን ወስደው የመምህራኑ የጤና ባለሙያዎች የመሬት አቅርቦች ችግር ባለው ህግና ስርዓት መሰረት ህጉ ምን ይፈቅዳል? ምን አይፈቅድም? ያንን ማፍጠን እኮ ነው። ወደ ስርዓቱ እኮ አለ ስርዓት እኮ ኢንፕሌስ እኮ ነው። ስርዓቱ አለ። የመተግባር ችግርና የውሳኔ ችግር ነው ያለብን። እኛ ጋር እዚህ ያላችሁ አመራሮች ትናንትናም ለጤና መምህራንም አስቀምጠናል። ባሉ ስርዓት ተደራጅቶ ለእያንዳንዱ ለመስጠት መሬት በጣም ሾርት ሪሶርስ ነው እና ከዚህ አንጻር ብንወስተው እሱ ጥሩ ነው የሚል ነገር ነው ያለው። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ በበኩላቸው መንግስት የጤና ፖሊሲ መነሻ በማድረግ ስትራቴጂዎችን፣ ፕሮግራሞችን እና ኢኒሺቲቮችን በመቅረጽ ውጤታማ ማህበረሰብ ለማፍራት ሰፊ ርብርብ እያደረገ እንደሚገኝ ገልጸዋል። የጤና ሴክተር አመራር፣ ባለሙያ፣ አጋር አካላት እንዲሁም የግሉን ሴክተር ለጤና ዘርፍ ውጤታማነት የራሳቸውን አስተዋጽኦ እያበረከቱ እንደሚገኙ ተናግረዋል። እንዳያረጋግጠው የሚችሉ የሰው ትልማት ስራዎች እንደ መንግስት በትኩረት እየተከናወን ይገናኛል። በጤና ሴክተር የአመራር ባለሙያ የግሉ ዘርፍ አገር አካላት እንዲሁም መላው ማህበረሰብና ባለድርሻ አካላት በጤና ሴክተር ውጤታማነት የራሳቸውን አስተዋጽኦ በማበርከት ላይ ይገኛሉ። ይህም በመሆኑ ባለፉት ዓመታት እንደ ሀገር ዘርፍ በጤናው ዘርፍ በርካታ ስኬቶችን ማስመዝገብ ተችሏል። የጤና ባለሙያ በኮቪድ በጦርነት ወቅቶችም ጨምሮ በተለያዩ ሁኔታዎች ውስጥ ሆነው ህይወት እስከ መስጠት ድረስ የከፈለውን መስዋዕትነት በጤናው ዘርፍ ከተመዘገቡ ውጤቶች ተጠቃሾች ናቸው ብለዋል። የጤናው ዘርፍ ከሚፈተንባቸው ዘርፎች አንዱ የፋይናንስ ዘላቂነት ነው ያሉት አቶ ሳሙኤል ከአጋር አካላት ጋር የተጀመሩ ሀብት የማሰባሰብና ሀገር በቀል ገቢ የማመንጨት ስራዎች ተጠናክረው ይቀጥላሉ ብለዋል። በጤናው ዘርፍ ለተገኙ ውጤቶች ዋነኛው ተጠቃሽ ባለሙያው በተለያየ ጫናዎች ውስጥ አንዴ በኮቪድ አለፍ ሲል ጦርነት እንኳን ሳይበግረው እናንተ ቤት ሁኑ፣ ለእናንተን እኔ ጤና አለው ለእናት ሀገር ሙያም ብቻ ሳይሆን ደሜንም እሰጣለሁ በማለት እስከ ህይወት መስዋዕትነት ዋጋ በመክፈል ለህብረተሰቡ የገባውን ቃል በታማኝነት ለመወጣት የሚተጋ ታታሪ እና ቆራጥ የሆነ የጤና ባለሙያ ቁጥር ቀላል የሚባል አይደለምና ክብረ ምስጋና ይገባቸዋል። በመጨረሻም በፌዴራል ደረጃ በሚደረገው በዚህ መድረክ የሚሳተፉ ተሳታፊዎችን በመምረጥ ውይይቱ ተጠናቋል ሲል ባልደረባችን ሙሉ አለም ቀጭኔ ዘግቧል። በማዕከላዊ ኢትዮጵያ ክልል ከ አስራ ሁለት ሺህ በላይ ለሚሆኑ መምህራንና የትምህርት ቤት አመራሮች የሙያ ብቃት ማረጋገጫ ምዘና ተሰጠ። ነብዩ ዮናስ በማዕከላዊ ኢትዮጵያ ክልል በየደረጃው ለሚገኙ መምህራንና ትምህርት ቤት አመራሮች ክልል አቀፍ የሙያ ብቃት ማረጋገጫ ምዘና ሲሰጥ ውሏል። የክልሉ ትምህርት ቢሮ ምክትልና የትምህርት ልማት ዘርፍ ኃላፊም አቶ አስከብር ወልዴ እንደገለጹት ለዚህ ፈተና 12070 መምህራን ቀደም ሲል የተመዘገቡ ሲሆን ፈተናው በዛሬው ዕለት በሁሉም የክልሉ አካባቢዎች በ18 ፈተና መስጫ ማዕከላት ሲሰጥ ውሏል። የፈተናው ፋይዳ መምህሩ ራሱን በየጊዜው ብቁ አድርጎና ከአዲሱ ስርዓተ ትምህርቱ አስታርቆ ኃላፊነቱን በብቃትና በጥራት እንዲወጣ የሚያስችል መሆኑንም ምክትል ቢሮ ኃላፊ አስታውቋል። ፈተናው በክልል ደረጃ የተዘጋጀ ናም በአንደኛ በመካከለኛ ናም በሁለተኛ ደረጃ ትምህርት ቤቶች እንዲሁም በየትምህርት ቤት አመራር ደረጃ የተዘጋጀ መምህራን አሁን ላይ በሚያስተምሩበት የትምህርት አይነት ትኩረት የተደረገ መሆኑን አቶ አስከብር ተናግረዋል። የትምህርት ሴክተሩም የፈተናውን ውጤት መነሻ አድርጎ የሚታዩ ክፍተቶችን ለመሙላት በተለይም የመምህራን አቅም ለመገንባት በሚደረገው ጥረት ውስጥ የመፍትሄ ሀሳቦች ለማመንጨት የሚረዳ ነው ሲሉ አክለዋል። መምህራን በሚያስተምሩበት ትምህርት ምን ያህል ብቁ ናቸው የሚለውን ለማወቅ እንደሚረዳም አስረድተዋል። የክልሉ ትምህርት ቢሮ አመራሮች በሀዲያ ዞን ሆሳና ማዕከል እየተሰጠ ያለውን የሙያ ብቃት ማረጋገጫ ምዘና ሂደት ጎብኝተዋል። የሀዲያ ዞን ምክትል አስተዳዳሪ እናም የትምህርት መምሪያ ኃላፊ ዶክተር በፍቃድ ወልዳህና በዚህ ወቅት እንዳሉት በዞኑ በሆሳና ግንቢቹና ሾኔ ማዕከላት በሁሉም ደረጃና በትምህርት ቤት አስተዳደር ከ2200 በላይ መምህራን የትምህርት ቤት አመራሮች ምዘናውን ወስደዋል። ምዘናው የመምህራኑን ብቃትና የማስተማር ክህሎት የሚያሳድግና የትምህርት ጥራትን የሚያሳድግ መሆኑን ምክትል አስተዳዳሪ ተናግረዋል። የሆሳና ትምህርት ኮሌጅ ምዘና ጣቢያ ኃላፊም አቶ ግርማ ከበደ በበኩላቸው በጣቢያው ከስልጥ የዞን ምዕራብ አዘርነት በርበሬ ወረዳም ከሆሳና አጎራባች ወረዳዎች ለተወጣጡ ተመዛኞች መስጠቱን ገልጸው የምዘና ሂደቱ ያለምንም ችግር መከናወኑን ተናግረዋል ሲል የክልሉ ኮሚኒኬሽን ዘግቧል። ሀገራዊ ምክክሩ ብሔራዊ መግባባትን ለመፍጠርና የተሻለች ኢትዮጵያን ለትውልድ ለማስተላለፍ የላቀ ድርሻ እንዳለው የኢትዮጵያ ሀገራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ገለጹ። ተጨማሪ አለን። ሀገራዊ የምክክር ኮሚሽን የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ በአዲስ አበባ እየተካሄደ ነው። በምክክር ሂደቱ ከ38 ተቋማትና ማህበራት ተወካዮች በመሳተፍ ላይ ይገኛሉ። የኢትዮጵያ ሀገራዊ የምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ በዚህ ወቅት እንደገለጹት ኢትዮጵያ የነጻነት ተምሳሌት ፋና ወጊ የበርካታ ቋንቋ ባህልና እሴት ሀገር ናት ብለዋል። ሀገራዊ ምክክር የሀሳብ ልዩነቶችን ተቀራርቦ በውይይት መፍታት የሚያስችል መሆኑን ተናግረዋል። በምክክር ሂደቱ አለመግባባቶችን በውይይት የሚፈቱበት መድረክ መሆኑንም ገልጸዋል። ኮሚሽኑ ዛሬ በፌዴራል ተቋማትና ማህበራት ደረጃ እያካሄደ የሚገኘው የአጀንዳ ማሰባሰብ የምክክር ምዕራፍ አስራ አራተኛ መድረክ መሆኑንም ተናግረዋል። ይህ የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ መድረክ እንደ ሀገር ለገጠመን ችግር መንስኤ ናቸው የምትሏቸውን አጀንዳዎች በምክክር ለይታችሁ የምትሰጡበት መድረክ ነው። የዘመናት ጥያቄ ተግባራዊ ምላሽ ለመስጠት የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ኢትዮጵያ በአሁኑ ሰዓት እየመከረች ነው። ኮሚሽኑ ይህንን የኢትዮጵያውያንን ህልም ቋጠሮ ለመፍታት ህዝባችንን ቀኝ እጁ አድርጎ ከበርካታ ባለድርሻ አካላት ጋር እየሰራ ነው። ይህ በዛሬው ዕለት የሚጀመረው የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ መድረክ ለኮሚሽናችን አስራ አራተኛው መድረክ ነው። ኮሚሽኑ በትግራይ ክልል የምክክር ሂደትን ማካሄድ እንዲሁም በውጭ ከሚኖሩ ኢትዮጵያውያን የአጀንዳ ማሰባሰብ ምዕራፍ እንደሚቀሩትም ገልጸዋል። ኮሚሽኑ ወደ ዋናው የምክክር ሂደት ለመግባት የመዳረሻ ምዕራፍ ላይ እንደሚገኝ ጠቁሞ በጉዞ አካታችነትና አሳታፊነት ተግባራዊ ሲያደርግ መምጣቱንም ተናግረዋል። ሀገራዊ ምክክሩ ብሔራዊ መግባባትን ለመፍጠርና የተሻለች ኢትዮጵያን ለትውልድ ለማስተላለፍ የላቀ ድርሻ እንዳለውም ገልጸዋል። ሀገራዊ ምክክሩ በኢትዮጵያ ስር የሰደዱ ችግሮችን በዘላቂነት ለመፍታት ጉልህ ሚና ያለው መሆኑንም ጠቁመዋል። አጀንዳ ከማሰባሰብ አኳያ የሚቀሩት ዋና ዋና ስራዎች የትግራይ ክልልን በምክክር ሂደቱ እንዲካተት ማድረግ እንዲሁም በውጭ ሀገር ከሚኖሩ ኢትዮጵያውያን አጀንዳዎችን ማሰባሰብ ይሆናል። ሂደቱን አገባዶ ወደ ዋናው የምክክር ጉባኤ ጫፍ ላይ እየደረሰ ያለው የኢትዮጵያ ምክክር ይበልጥ አካታችና አሳታፊ እንዲሆን ለችግሮቻችንም ዘላቂ መፍትሄ እንዲያስገኝ የእነዚህ ወገኖች ተሳትፎ የራሱ አስተዋጽኦ እንዳለው ኮሚሽናችን ያምናል። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደቱን ይበልጥ አካታችና አሳታፊ ለማድረግ እንዲቻል ከሁሉም አካላት ጋር ተቀራርቦ ለመስራት ዝግጅ መሆኑም አሁንም በድጋሚ ለማረጋገጥ ወዳለሁ የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር አምባዬ ኦጋቶ በበኩላቸው ኮሚሽኑ እስካሁን ባደረጋቸው የምክክር መድረኮች በክልሎችና ከተማ አስተዳደሮች እንዲሁም በፌዴራል ደረጃ የተለያዩ የተሳታፊ ልየታ ማድረጉንም ተናግረዋል። በዚህም የተለያዩ አጀንዳዎችን መሰብሰቡን ጠቁመው በአሁኑ ጊዜ 1234 ወረዳዎች በህዝባዊ ውይይት ወኪሎችን መለየታቸውን ጠቁመዋል። ባደረጋቸው የተለያዩ የምክክር መድረኮች በክልሎችና በከተማ አስተዳደሮች በፌዴራል የተለያዩ የተሳታፊ ልየታ አድርጓል። የተለያዩ አጀንዳዎችን በህዝባዊ ውይይት ሰብስቧል። አጀንዳዎችን ከግለሰቦችና ከቡድኖች ያለምንም ገደብ ሲሰበስብ ቆይቷል። በአሁኑ ሰዓት 1234 ወረዳዎች በህዝባዊ ውይይት ወኪሎችን ለይተዋል። በዚህም አንድ መቶ ሀያ ስድስት ሺህ ሀያ ሁለት የወረዳ ተወካዮች በሂደቱ ተሳትፈዋል። ዛሬ የተጀመረው የምክክር ምዕራፍ እስከ ግንቦት ሀያ አራት ቀን ሁለት ሺህ አስራ ሰባት ዓ.ም የሚካሄድ ይሆናል ሲል ኢዜአ ዘግቧል። ኢትዮጵያ ቀጠናውን በታዳሽ ኃይል በማስተሳሰር አህጉራዊ ግቦችን ለማሳካት ጉልህ ሚና እያበረከተች እንደምትገኝ የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ገለጹ። ለምለምዩኤል ዝርዝሩን ታቀርበዋለች። በበጀት ዓመቱ ዘጠኝ ወራት ብቻ ለጎረቤት ሀገራት እና ለክሪፕቶ ማይኒንግ ኩባንያዎች ከቀረበው የኤሌክትሪክ ኃይል ከ220 ሚሊዮን ዶላር በላይ ገቢ መገኘቱን ተናግረዋል የአፍሪካ ህብረት በአጀንዳ 2063 የበለጸገች አጉርን ለመፍጠር ከያዛቸው ውጥኖች አንዱ በፓን አፍሪካ እሳቤ በአፍሪካ ህዳሴ ላይ የተመሰረተ የተቀናጀ አጉር መፍጠር አንዱ ነው እነዚህ እሳቤዎች እውን ከሚሆኑባቸው ተግባራት መካከል ደግሞ የሀገራትን ግንኙነት የሚያሳልጡ መሰረተ ልማት ግንባታ መዘርጋት ሲሆን ኢትዮጵያ ቀጠናውን በኃይል መሰረተ ልማት በማስተሳሰር የመሪነት ሁለት ሚናዋን በመወጣት ላይ ትገኛለች። የውሃና ኢነርጂ ሚኒስተር ኢንጂነር ዶክተር ሀብታሙ ኢታፋ ኢትዮጵያ ካሏት በረከቶች አንዱ የውሃ ሀብት መሆኑን ገልጸዋል። የውሃ ሀብቷን ለታዳሽ ኃይል ልማት ለመጠቀም እየሰራች ነው ያሉት ሚኒስትሩ ከምታመነጨው የኤሌክትሪክ ታዳሽ ኃይል ለጎረቤት ሀገራት ጭምር ተደራሽ እያደረገች ነው ብለዋል። አሁንም ጅቡቲ፣ ደቡብ ሱዳንና ኬንያን ጨምሮ ሀገራት ከፍተኛ የኤሌክትሪክ ኃይል ፍላጎት እያሳዩ መሆኑን አንስተው ለኃይል ፍላጎት ጥያቄዎችም በጥናት ላይ የተመሰረተ ምላሽ ለመስጠት እየተሰራ መሆኑን ጠቅሰዋል። ኬንያና ታንዛኒያ የኃይል ትስስር ለመፍጠር ከኢትዮጵያ የሚሰራጭ የኃይል ሀይል ምንጭን መሰረት ማድረጋቸውን በማንሳት በቀጣይ እስከ ደቡብ አፍሪካ ሀይል ለማቅረብ ና አህጉራዊ ትስስር ለማጠናከር እንሰራለን ነው ያሉት። ኢትዮጵያ ለሱዳን ጅቡቲ ና ኬንያ ለብዙ ዓመታት ሀይል ስታቀርብ መቆየቷን ጠቁመው ከዚህም የምታገኘው ገቢም እያደገ መሆኑን ተናግረዋል። ለአብነትም በበጀት ዓመት ዘጠኝ ወራት ብቻ ለጎረቤት ሀገራትና ለክሪፕቶ ማይኒንግ ኩባንያዎች ከቀረበው የኤሌክትሪክ ሀይል ከ220 ሚሊዮን ዶላር በላይ ገቢ መገኘቱን አብራርተዋል። ይህም ከአምናው ተመሳሳይ ወቅት ጋር ሲ እንደሚነጻጸር በእጥፍ እድገት አለው ብለዋል። ከጎረቤት ሀገርም አልፎ በቀጠናው ላይ በሀይል ማስተሳሰር ተጀምረዋል። ከኢትዮጵያ ከሱዳን፣ ከጅቡቲ ና ከኬንያ ጋር ሀይል መሳሰሉማ ተዘረጋን ያለው በዛም ኢትዮጵያ ለብዙ አመታት ስታቀርብ ቆይታለች። በቅርብ ጊዜ የኬንያ ና የታንዛኒያ መንግስታት በጋራ ደግሞ ሲያደርጉ ትልቁ ምንጫቸው የኢትዮጵያን የሀይል ምንጭ ታሳቢ አድርጎ ነው ያለው ማለት ነው። ከሱ ባሻገር ወደፊት ወደ ደቡብ አፍሪካ የመቀጠል እቅዶችም አሉ። በእንደዚህ ተደርጎ በቀጥለው በማለፍ እስከ አይጉር ድረስ የመስራት ስራዎች እየሰራ እንገኛለን። በሀይል ከአስተሳደ በኋላም በኢትዮጵያ ደረጃ በኢትዮጵያ ውስጥ በክሪፕቶ ካረንሲ የሚሰሩ አሉ። ተለያዩ ስራዎች የሚሰሩ ማለት ነው። እነዚህ መቶ ኢትዮጵያ ውስጥ ኢንቨስት አድርገዋል። ጠቅላላ ከጎረቤት ሀገሮችም ከነሱም ጨምሮ ያገኘነው ገቢዎች ወደ 220 ሚሊዮን ዶላር በላይ ነው ያገኘነው ማለት ነው። እጅግ በጣም ትልቅ ገንዘብ በፊት ከምናገኘው ደብል በላይ ስቄቶች መጥተዋል። ሀይሌ ማመንጨት አህጉራዊ አቅም በከፍተኛ ደረጃ ማደጉን በመጥቀስ ይህም ለቀጠናው የኤሌክትሪክ ኃይል ፍላጎት ምላሽ የመስጠት ሙሉ ዝግጅትነታችንን ያሳያል ነው ያሉት። በአሁኑ ወቅት ከጎረቤት ሀገራት ከፍተኛ የኤሌክትሪክ ኃይል ፍላጎት መኖሩም ለዚህም ትልቅ አቅም እንዳለው ገልጸው ለአብነትም በዘጠኝ ወራት ውስጥ ስድስት ነጥብ ስምንት ጊጋዋት ሀይል ማመንጨት መቻሉን አመላክተዋል። ይህም በጎረቤት ሀገራትና በሁሉም አካባቢዎች ሊሰራጭ የሚችል ኃይል መሆኑን በማንሳት ትልል ትልቅ ኃይል መሸከም የሚችሉ ማስተላለፊያ መስመሮችም ወደ ጎረቤት ሀገራት መዘርጋታቸውን አመላክተዋል። ከፍተኛ የሆነ ኃይል ፍላጎት አለ። ከጎረቤት ሀገሮቻችን ከደቡብ ሱዳን ጨምሮ፣ ከጅቡቲ ጨምሮ፣ ኬንያ ተጨማሪ ኃይል የመፈለግ ስራዎች በጣም አሉ ማለት ነው። እንግዲህ የነሱ ፍላጎት ብቻ ሳይሆን ከኛ ደግሞ በእጃችን ምን አለ የሚል በጣም ወሳኝ ጉዳይም አለ። ኃይል የምናቀርበው ስኖረን ነው ኃይል ማቅረብ የምንችለው ባበረት ነው። ልክ ነው። ስለዚህ አሁን ባለን ደረጃ በጣም ብቃትም አለን። ብዙ ኃይል ማመንጨት ይችለናል ማለት ነው። ለምሳሌ እስከ ባለፈው ዘጠኝ ወር ስንገመግም ወደ ስድስት ነጥብ ስምንት ጊጋዋት ኃይል ኢትዮጵያ ማመንጨት ችላለች። ይሄ የመነጨው ኃይል በኢትዮጵያ ውስጥም በኢትዮጵያ ቁረቤትም በሁሉም አካባቢ ላይ እሰራጭ የሚችል ኃይል ምንጭ ነው። ትልቁ ስራ ይሄንን ነው። አንድ ጊዜ በጣም ብዙ ኃይል ካመነጨ የማመንጨት አቅማችን ካደገ ብዙ ግድቦች ካሉ ብዙ ኃይል ካመነጭን የማቅረብ ዝግጁነታችን በዛው ልክ ይታያል ማለት ነው። ስለዚህ ትልቁን ድርሻ የሚወስደው ማመንጨት አቅማችን ከፍ ብሏል፣ በሱ ደረጃ እናየዋለን። ሁለተኛው በሀገራት መካከል ያለው የመሰረተ ልማት ዝርጋታ ነው። በጅቡቲም በኬንያም በሱዳን በኩልም ያለው የኃይል መስመር ተዘርግቷል። በጣም ትልቅ ፓወር የሚሸከሙ የኃይል መስመሮች ተዘርግተው ስራ ላይ ይገኛሉ። ኢትዮጵያ በታዳሽ ኃይል ልማት ዘርፍ እያከናወነች ያለው ስራ የአየር ንብረት ለውጥ ተጽዕኖን ለመቀነስ ጉልህ ሚና እያበረከተ እንደሚገኝ አንስተዋል። የአካባቢው ሀገራት የአረንጓዴ ኤነርጂ ተጠቃሚ እንዲሆኑና ከአካባቢው ብክለት የጸዳ አካባቢን ለመፍጠር እንደሚያስችልም ተናግረዋል። ሀገሪቷ ለጎረቤቶቿ የምታቀርበው የኃይል መሰረተ ልማት ትስስር ገቢ ከማስገኘት ባለፈ የቀጠናውን ህዝብ በጋራ የመልማት ፍላጎት በማሳካት ረገድ ዘርፈ ብዙ ፋይዳ አለው ነው ያሉት። ከዚህም ባለፈ ኢትዮጵያ የኃይል መሰረተ ልማት ትስስር በመፍጠር በጋራ ጉዳዮች ላይ ያላትን ተደማጭነት ከፍ ያደርጋል ብለዋል እንደ ኢዜአ ዘገባ እነዚህን ስራዎች በጋራ የመልማትና ተባብሮ የማደግ እንዲሁም አህጉራዊ ግቦችን እውን እንዲሆኑ ጉልህ አስተዋጽኦ እንዳላቸው ተናግረዋል በጋራ የመልማት በጋራ ተባብሮ የማደግ ትልቁ ስራችን ይሆናል አንዱ ይሄንን ነው ማለት ነው በኃይል በመተሳሰር ትብብር መፍጠር ነው ሁለተኛው ኢትዮጵያ ትልቅ የገቢ ምንጭ ይሆናል በተለይ ከውጭ ምንዛሬ አኳያ ስታይ ትልቅ ስኬት ነው በላይ ነው ሶስተኛው ለኢትዮጵያ ብቻ ሳይሆን እየሰራን ያለ ነው፣ አረንጓዴ ኢነርጂ ጎረቤት ሀገሮቻችንም ተጠቃሚ ይሆናሉ። ከኢትዮጵያ አልፎ ዲካርቦናይዝ ለማድረግ እነዚህ ከአካባቢን የሚበክሉ የካርቦን ኢሚሽን ጉዳይ በሙሉ ከኢትዮጵያ ባሻገር ለጎረቤት ሀገሮቻችንም ትልቅ በረከት ይሆናል። አራተኛው ጉዳይ ለኢትዮጵያ ትልቅ የመጠናጠር አቂም ነው። ብዙ በሰጠ ልክ ተዘማጭነት ይኖራል፣ ለዲፕሎማሲ ላም ይጠቅመዋል። በብዙ ነገር ኢትዮጵያ የመደመጥ እድሏን በጣም ከፍ ያደርገዋል።